ያልሰራ አይብላ ነው የሚባለውና፣ ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን ማን የሚቀይርልን የለም። የምንቀይረው እኛ ነን። ምንቀይረው ደግሞ በልፋትና በስራ ነው። ይህ ግዘፍ የሚነሳ ሀሳቤ ከለውጥ ከከፍታ ማማ የሚያደርስ ጥልቅ ውጥን በአርሶ አደር ቱፋ አለሙ የስራ ህይወት ተገልጧል። በአቮካዶ ምርት ጥቂት ዓመታትን ያስቆጠሩት እሳቸውም ምርታማነታቸውን በማሳደግ ከሀገር በተሻገረ ለዓለም ገበያ በማቅረብ ዳጎስ ያለ ገቢ ማግኘት ከጀመሩም ሰንብቷል። ከአንድ አቮካዶ ላይ አሁን ቲንገር ከሚባለው ላይ ወደ ሁለት ኮምታን ነው ዘንድሮ አመረትኩት። ሀሱ ላይ አንድ ኩምታን ላይ ያመረትኩት ቢያንስ እኛ አምስት በአምስት የተከልኩት አምስት በአምስት በአንድ ሄክታር ውስጥ አራት መቶ እግር ነው የምተክለው። አራት መቶ እግር በአንድ ኩምታን እንኳ ብታበዛ አራት መቶ ኩምታን ነው የምታወጣ። እኚህ የምንሸጠው አሁን አንድ ኪሎ ስንት ነው? መቶ ብር ነው። ስለዚህ አንድ ማለት አራት መቶ ሲባዛ በአስር ሺህ ወደ አራት ሚሊዮን ብር አካባቢ ነው እናገኘውና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 ሰው በጓሮም በማሳውም ክረምትም በጋም እንቅስቃሴዎች አሉ። እነዚህ በጣም ጥሩ ናቸው። ይህን እንቅስቃሴ ከማሳ ወደ ቤት መውሰድ ያስፈልጋል። ይህ ሂደት የበርካቶችን ሕይወት ቀይሯል። ጥሪት እንዲያፈሩ፣ ያኗኗር ዘይቤያቸውንም እንዲያዘምኑ አስችሏቸዋል። አርሶ አደር ቱፋም የትጋት ውጤት ከካሳቸው በርካቶች አንዱ ናቸው። ብር ተገኝተዋል። ብዙ ለውጥ ቢስ ትሰራለ። ቤተሰብን በደንብ ታኖራለ። ራሴም ትኖራለ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 የጎረቤት ቤት መቀየር ያስፈልጋልና በአርሶአደሩ ህይወት ውስጥ መታየት አለበት በልጆች ውስጥ መታየት አለበት የግብርናው ታምራዊ ውጤት በዚህ ብቻ የሚያበቅ አይደለም በሰብል በእንስሳት ልማትና በሌሎችም ተጨባጭ ለውጥ ተመዝግበውበታል በጋን ጨምሮ በመደበኛ የእርሻ ወቅቶች የሚታረሰውም የስንዴ ልማት ሀገርን ከከፍታው ካሻገሯት አንዱ ሆኖ ይጠቀሳል ዘንድሮ በሀገር ደረጃ ክረምት ወደ አራት ነጥብ አምስት ሚሊዮን ሄክታር የሚጠጋ የስንዴ እርሻ ታርሷል። በበጋም እንደዚሁ ይታሰባል። ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ስንዴ በዚህ ዓመት ይመረታል። አምና ከነበረን ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃል። ይህ በብርቱ ትጋትና ቁርጠኝነት እውን የሆነው ስኬት እዚህ ለመድረሱም በተያያዥ ተመጋጋቢ ዘርፎች ላይ የተሰራው ስራ ሚናዊ ጎላ ይሆናል። ዘርፉን ከበሬ ጫንቃ በማላቀቅ ቴክኖሎጂን መሰረት ያደረገ ህሳቤን መተግበር ለምርታማነቱ ቁልፍ ሚናን ተጫውቷል። እንግዲህ ይሄ ጉዳይ እንዲሳካ በሀሳብና ፖሊሲ ብቻ ሳይሆን የገጠር ሽግግርን ለማረጋገጥ አንዱ ኢንትሪፖይንት ማሽን ማበራከት ነው በሀገር ደረጃ።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 ሀገር በሁለንተናዊ ዘርፎች ያሳየችው ማንሰራራት የምግብ ሉዓላዊነቷን ከማረጋገጥ ክብሯንም ከፍ ከማድረጉም በላይ በጥቂት ዓመታት ውስጥ ባለም መድረክ ያላትን ቁመና መበየን የሚያስችል ነው። ኢትዮጵያ ትቀየራለች፣ ትበለጽጋለች፣ በሚቀጡት አስር ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። በእርሻ ያለውን ስራ በደንብ እንደምታዩት ተስፋ የሚሰጥ ነገር ነው። ብዙ ስራ ይጠበቅብናል፣ ግን ጅማሯ አስደማሚ ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3፣ 4፣ 5 ዓመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማ ተሳደገን ሀብት ካገኘን በኋላ አርሶ አድሮ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል።